ሰላም ሰላም ውዴ ቻናኔ ተከታታዮች እንዴት ናችሁ? ና ናችሁ ወይ? ዛሬ ደግሞ ይዤላቸው የመጣሁት ማለት ነው ተሺኢን ልብስ ገዝቼ ነው ይሄው ላሳያችሁ፣ ማለት ነው። ምልክቷ የደውል ምልክቷን በመጫን እያተኮራቸው ቤተሰብ ያሉ ናችሁ ላይ ሰብስክራይብ እያደረጋቸው ቤተሰቡ ነው። ይሄን ጫማውን ነው አወጣሁት ማለት ነው። ይሄን ይመስላል ማለት ነው ጫማው ቤተሰብ፣ ከዛ አብራችሁ ተከታተሉ ማለት ነው። ይሄው ይሄ ደግሞ አርቴ ነው። ይሄ ደግሞ ርሳናት ማለት ነው። ግን ሳያት ትልቅ እየነበረች እዝ ላይ ግን ትንስ እየሆናለች። እንግዲህ አልገባኝም ለምን እንደሆነ ማለት ነው። ይሄ ደግሞ መጋረጃ ነው። መጋረጃው እየሌለ ነው ማለት ነው። የወይስ ያንቃ ታቆታላችሁ። በጣም ጥርት ያለና በጣም ቆንጆ ነው። ይሄ ደግሞ ጫማ ነው ማለት ነው። እነዚህ ደግሞ ለጸጉር ናቸው። ይሄንም ጫማ ነው ሸራ ማለት ነው። ከዛውን ብርድ እየመጣ ስለሆነ ወደ ውጭ ምናምን ስንሄደሁ እንደዚህ አይነት ነው እንጠቀመው ማለት ነው። ፋሚሊ እና በቃ እስከ መጨረሻው አብራችሁ ተከታተሉት። ሺን ብሬን ጨረሰው ማነው ሺን ሶስ የሆነበት እና ሺን ላይ ብሩን እየጨረሰ ያለው ማለት ነው። የኔ ጓደኛ ጓደኛ ላይ ማለት ነው። እስኪ ተከታተሉ ማለት ነው ፋሚሊዎቼ። ይኸው እንደምታውቁት ነው። እኔ መስታር ማለት ነው። ተሺን ይገዛው ልብስ ሲይ ማለት ነው ፋሚሊዎቼ። ተከታተሉ ታችሁ ጓደኛ ማለት ነው። ይሄው ከዛ ይሄን ደግሞ ፋትቻ ላሳያችሁ። ምን አይነት አላችሁ? አርቲ የምትወድማላችሁ አላችሁ። ግን ስስ ነው እንጂ ማለት ነው። በጣም አሪፍ ነው። አያቸው ይህንን ደዛ አድርጎ ጸጉር ላይ ድርገ ማለት ነው። እንደ በክለ እንደ ጸጉር ማሰሪያ ማለት ነው። ወይም ደግሞ ጫማው እንደሞ ለፍታላችሁና ላሳያችሁ ማለት ነው። ብዙም ስራ ስላልጨረስኩ ለመልበስ ምናምን አልተመቸኝም ነበር ማለት ነው። ይኸው ነው የምታይቁት ማለት ነው። ለምታዩት ጫማው የራሱ አሪፍ ነው። ይሄው ይሄን ይመስላል ማለት ነው። ጫማው ሸራ ጫማ ነው። ይሁ ለቤት ነው ዝም ብሎ አውጣ ሲሉ ማለት ነው። መዘነጫ አይደለም ስሎ ዳና ነው ላይ ብርድ ስለሆነ ማለት ነው። ይሄን ይመስላል ጫማ። ይሄ ደሞ ይሄ ደግሞ የሽር ሽር ነው። ይሄ ሐበሻ ልብስ ለበሳችሁ፣ የፈለጋችሁ ትርብስታንም ለበሳችሁ፣ ሱሪም ለበሳችሁ፣ እነዚህ ጫማዎች ያስፈልጋሉ ማለት ነው እንግዲህ አካዱን ታላወቅንበት መወላከፍ ነው ማለት ነው። ይሄው በጣም አሪፍ ነው ማለት ነው። ሄጃማ ህይወት ላይ ማለት ነው። በጣም ደስ ይላል። በተለይ ሳየው ሽን ላይ በጣም ያምራል ሲመጣ በነገራችን ላይ እነዛም ና የሆነው ማለት ነው። እና በጣም አሪፍ ነው ላችኋለሁ። ደግሞ ሞከባዩ ደግሞ አስተያየት ይሰጣለሁ የበለጥ ማለት ነው። እርግጠኛ ነኝ ላይ ላይ ቆንጆ እንደሚሆን ተስፋ አለኝ ማለት ነው። እነዚህ ደግሞ ስንተኛም ሆነ ምንም ስናል ምን ታመጥማቸው ናቸው ማለት ነው። የጸጉር ናቸው በጣም አሪፍ ናቸው። ሶስት ፍሬ ናቸው። እነዚህም ወጥቼ ልፍታሁና እያንዳንዱ ላሳያቸው ማለት ነው። ይሄው እየፈታ ዋቸው ነው አሁን ማለት ነው። እና እነዚህ ይሄም ፈታ ዋቸው አንድ እጅ በቀይ የችኛው ሁለት እጅ ሶስት የምር በጣም ነው የሚያምሮት ማለት ነው። ልስልስ ያሉ ናቸው ደግሞ በጣም አሪፍ አሪፍ ናቸው እነዚህ ሶስቱ ስምንት ሪያል መሰለኝ ማለት ነው። እና እቃ እንደዚ ጥልጋ ትልቃ ችምርጥ ናቸው በጣም አሪፍ አሪፍ ወ ናቸው ማለት ነው። ፋሚሊዎቼ ኦኬ ደስ ይላሉ፣ ያው ካሜራ መግባት አልፈለጉም ነበር በነገራችን ላይ ና በቃ እንደዛ ነው። እነዚህ ሶስቱ በጣም አንደኛው ብራንድ ናቸው፣ በጣም ነው የሚያምሩት። ግዟአቸው ስ ም ያልገዛችሁ ታሏችሁ ግዟቸው ማለት ነው። ከዛ ይሄ ደግሞ የሚመሰላችሁ ሰማ ያኔ ድምጻችንን ማጉሊያ ማለት ነው። ሰማ ነው የሚባለው ይሄ እንትን ነው፣ የስልክ ማስቀመጫ። በቃ በጣም ተቸግሬ ነበር እንደዚህ ቪዲዮ ተሰራ ምናምን ማለት ነው። በጣም ተቸግሬ ነበር ስልክ የማስቀመጫ ትቼ፣ ይህን እንደዚህ አድርጌ ልክፈተው ና ላሳያችሁ። ይሄ የስልክ ማስቀመጫ ነው ማለት ነው። ይሄ ነው። ከዛ እንደዚህ አድርጌ ነው ስልካችንን እናስቀምጣለን ማለት ነው። ይሄ በጣም አሪፍ ነው ለስልካችን ለስልካችን ማስቀመጫ ማለት ነው። ይኸው ከፍ ም ማድረግ ያለው ዝቅ ም ማድረግ ያለው መሀከለኛ ማድረግ ያለው ማለት ነው። መቀነስ ም ይቻላል፣ ትልቅ ማድረግ ይቻላል፣ የቆመ ም ደግሞ ማድረግ ይቻላል ማለት ነው። ይሄ በቃ እንደዛ አድርጌ አሁን ቁጭ አድርጋት አድርጋትና ከዛ ስልኬን አስቀምጥበታለሁ ማለት ነው። ይኸው እንጂ ለስልክናት አሁን እንደፈለጋችሁ ስራ ስትሰሩ በቃ ቪዲዮ ለመስራት ስትፈልጉ ስልካችሁን እዚህ ላይ ቁጭ ታደረግባታላችሁ። እና ይች በጣም ምርጥ ናት። ደግሞ በጣም ቆንጆ ዋጋ ናት ማለት ነው። እቻት ቀልል ያለች ናት። በቦርሳ ላ ራሶ ትያያዛለች፣ ጠፍጠፍ ትደረጋለች ማለት ነው። ጓያን ስልኬን ዳስቀምጥና ላሳያችሁ፣ ለማሳየት ያህል ነው ማለት ነው። እዛ አዩ ያችሁት እንዴዝህ እንዴዝ እስቀምጣ አድርጋችሁ ስልካችሁን ቪዲዮ መቀረጥ ትችላላችሁ። ይኸው እኔ ግን ይኸኛው ስልኬን እየቀረኩበት አይደለም። ያው በሌላ ስልክ ነው የምቀርተው ለእናንተ ለማሳየት ያህል ነው እንዴት እንደሚቀመጥ ማለት ነው። በቃ ይህን ይመስላል ማለት ነው። ማሮቼ የዛሬው ኤሽን ገባዬ ማለት ነው። ይሄ ደግሞ መጣ፣ አብረን እንፍታው። ይሄ ሰማው መሰለኝ ማለት ነው። ሰማ ድምጥ፣ ድምጥ ለመጀመሪያ ሰማ። ብዙ ልጆች አዳም በጣም ድምፅሽ እየተሰማ አይደለም። ቪዲዮች ላይ ያላችሁ የነበር ባላችሁ የመሰረት የውሳማ ገዝቻለሁ ማለት ነው የ የድምጡን ማክ ማይክሮፎን ነው የሚባለው ወይስ ማክስ ምን ማክ ማይክ ማይክ ነው የሚባለው እንደዛ ማለት ነው። እችን ገዝቻለሁ ያትችን ከዛ እስኪ እንግዲህ ሞክረዋለሁ እንግዲህ በጣም አሪፍ ነው ወይስ አይደለም የሚለውን ቀጥላለን ማለት ነው። ሞክረዋለሁ ማለት ነው። ይሄው ይሄ ማለት ነው። እቺ ድምጡ ማጉሊያናት ማክ ነው የምትባለው። ይሄ ደግሞ መጋረጃው መጣ ላችሁ እንግዲህ ማለት ነው በጣም አንደኛ ነው። ሰው ለ ለራሱ አይተው ነበረ ና የመጋረጃ በጣም አሪፍ ነው ይሁ እንዲም ወደ እንድና ያለ ነው ብታየው ይሄ ጥበሙ መጋረጃ በጣም ነው መወደው በነገራችን ላይ ማለት ነው ይሁ እንደዚ ለነጣለውን አላሳያች ይሁ በጣም ያምራ በነገራችን ላይ ታጥፏል እጥፍ ነው ና ታያቸውን ስታዩት ቅልጥፍ ያለ ነው ይመስለው ግን ምርጥ ነው በቂ ነው። በጣም አሪፍ ነው። ሁለት ነው ማለት ነው ፍትፍ ስላለ ነው። ይሄው እንዴት ስከፍ አድርጌ ላሳያችሁ። እንደዛ ማለት ነው መስቀል ምናምን አለ። ይሄው አሪፍ ነው፣ በጣም ደስ ይላል። በዚህን ሳዞረው እንደዛው በሌለኛው ጎኑ ማለት ነው። ይሄው ይሄን ይመስላል ላችኋለሁ። በጣም አሪፍ ነው። ሼን ላይ ይህንን ግዙት። በተለይ መጋረጃው አንደኛ ነው። በጣም ቆንጆ ቆንጆ ማለት ነውና ሲያምራል፣ ግዙት እላቸዋለሁ የማለት ነው። ውዶችዬ እዚህ ደግሞ ምንድን ናት ቦርሳ መንታች እቺ ቦርሳ በነገራችን ላይ ማለት ነው በጣም ትልቅ ናት። ፎቶዋ ላይ ሳያት ትልቅ ናት፣ ግን ስትመጣ ትንሽ ናት። ግን ውስጧ ትንሽ ትሆኒ ጉዳይ አይነት ውስጧ ብዙ ነገር ትይዛለች ማለት ነው። ግን አሪፍ ናት። ለስልክ መያዣ ትሆናለች እና ለአንዳንድ የነገር ማስቀመጫ፣ ለስልክ ለባዝቦርት ምናምን ለቦንተን አሪፍ ናት። ለነገር መያዣ ማለት ነው። ቀለል ያለች ናት። ሆነ ጓደኛ ጋር ምናምን ስትሄደው ምናምን አሪፍ ናት። ከዛ ይህን ይመስላል ደግሞ ፈታትቼ ይህን ይመስላል ማለት ነው። ዛሬ ተሺኢን ገዛት ወርወርኳት። ቦርሳዊቱ ምስኪን ስታሳዝና አታሳዝንም? ያው በቃ ይሄን ይመስላል እላችኋለሁኝ። መጋረጃውም፣ ጫማውም፣ ሁሉም የስልክ ማስቀመጫውም፣ ማክሱም፣ ቦርሳውም በቃ ይሄን ይመስላል እላችኋለሁ። ፋሚሊ ለነዚህ እቃዎች ስንት ነው የፈጀብኝ ብላችሁ አታምነውም ማለት ነው መቶም ሳሪያን ነው የገዛኋቸው ሰባት ነው ማለት ነው ካርቲው ጋር ከዛ ሰባቱን መቶ ሀምሳ ሪያል ማለት ነው። እና እኔ በጣም አሪፍ ነው ና ምለው ብዬ ነው ማስበው እንደኔ እንደኔ ማለት ነው። አሁን ቼ ስልክ ማስቀመጫ የቱ ለራሱ አርባ ብር ሀምሳ ብር ነው ሌላ ቦታው ማለት ነው። እና ጊዙ በጣም ቆንጆ ነው መጋረጃው እንዳያልፋቸው ማለት ነው። በጣም አንደኛ ነው ብራንድ ነው ሁሉም ነገር ማለት ነው። እና ይህን ይመስላል የሺኢን ገበያ ሀይላችኋለሁ። በቃ እንግዲህ ቻው ቻው ልበላችሁ ብላችኋለሁ። በቃ ጫማ ባልጣለኝ እሺ፣ በጣም ፈረቸዋለሁ ማለት ነው። እኔም ብሎ በሸበጥ እስኪ እንግዲህ እሱ አብቸው እና ይህን ይመስላላችኋለሁ ፋሚሊዎች፣ የተተመቻችሁ ላይክ ሰብስክራይብ እያደረጋችሁ ሄደውን ምልክቷን እያጠቆራችሁ ቪዲዮ ስለቅ እንዲመጣላቸው ማለት ነው። አበረታቱ ላይክ ሰብስክራይብ ማድረግ የተለመደ ነው። አትርሰው ማለት ነው። ወደ አዳሚቱ ብዬ እየመጣቸው አንዳንድ ትምህርቶች ሲሰዱ እናመሰግናለሁ። አብሽሬ ጠንክር እያራችሁ ለምታበረታቱኝ በጣም አድርጌ አመሰግናለሁ። ሰላም፣ ፍቅር፣ አንድነት ለኢትዮጵያ ሀገራችን እላቸዋለሁ። ባይ ባይ ቻውደም